እሺ ክቡራት ተመልካቾቻችን፣ በዛሬው ቪዲዮአችን የልጆች አስተዳደግ ከመንፈሳዊ እይታ አንፃር ምን ይመስላል የሚለውን ከመምህራችን ጋር ቆይታ የምናደርግ ይሆናል። በመጀመሪያ ግን ራሳችንን በማስተዋወቅ እንጀምራለን። እኔ አብቱ ል እባላለሁ። መምህራችን ራስዎን በማስተዋወቅ ይጀምራሉ። እሺ በቅድሚያ ፈቃደኛ ሆነው ጊዜውን ስለሰጡኝ ከልብ በተመልካቾች ስም አመሰግናለሁኝ። መንፈሳዊ አስተምህሮ ምን ይመስላል የልጆች አስተዳደግ ስ እንዴት ያዩታል? አስቀድሜ ያው እኔም ለማመስገን እወዳለሁ። እንግዲህ ባለንበት ዘመን በተለይ በልጅ ጉዳይ ላይ ብዙ ሰዎች ጥያቄ እያነሱ እንዲሁም አንዳንዶች ምክንያቱም የሚቸገሩ ሰዎች በጣም እየበዙ ነው። ግብረ ሰዶም የሚሆን ልጅ በጣም እየበዛ ነው። ጾታውን የሚያስቀይር ልጅ በጣም እየበዛ ነው። መከራ ያለበት ልጅ በጣም እየበዛ ስለሆነ በዚህ ሰዓት ውስጥ እኔም ወልጄ አልጨምርም እስከ ማለት የሚደረስበት ዘመን ላይ ነው ያለ ነው። አሁን መውለድ በራሱ ምንድን ነው? የውልደት ስርዓት እንዴት መጣ? ዓላማው ምንድን ነው? ከመጀመሪያው ሲጀመር መልካም ስለሆነ እንግዲህ የሰው ልጅ ካለመኖር ወደ መኖር እግዚአብሔር ካመጣው በኋላ ገነትን በመሰለ ቦታ እግዚአብሔርን ከመሰለ ጌታ ጋር አብሮ እንዲኖር አብሮ እንዲመላለስ ሲያደርገው የሰው ልጅ የእግዚአብሔር ክብርን ንቆ ሕጉን ባፈረሰ ሰዓት ላይ እንግዲህ ከገነት ተሰዶ ወደ ምድር መጥቷል። እንግዲህ አንድ ዘር አንድ ፍሬ ዘር ያለው ፍሬ ሲወድቅ የመበተን ባህሪ ያለው የመዘራት ባህሪ ያለው እና አዳምም ከነበረበት ከፍታ ላይ ሲወድቅ እርሱ ሊድን የሚችልበት እርሱ ወደ ገነት ሊመለስበት ሊመለስ የሚችልበት አንድ መንፈሳዊ የሆነ መንገድን እግዚአብሔር ያደረገው ከልጅ ልጁ ተወልዶ ማዳን የሚል ስርዓት ነው። በዛ ሰዓት ላይ ነው። ገነት ውስጥ ያልነበረ እሳቤ ነበር፣ ልጆች መውለድ ገነት ውስጥ ያልነበረ አመለካከት ነበር። ከገነት ሲወጣ ግን ወደ ገነት ለመመለስ ዳግመኛ ወደዛ ክብር ለመመለስ እግዚአብሔር የገባለት ኪዳን አለ እና በብሉይ ኪዳን ትምህርት ትርጓሜ ላይ አባቶች እንዲህ ብሎ አስቀምጠዋል። አዳም ከገነት ከወጣ በኋላ እግዚአብሔር መጥቶ ከልጅ ልጅ ተወልጄ አድንሃለሁ ሲለው ከልጅ ልጅ ተወልዶ የሚያድነኝ ከሆነ ልጅማ እንዲህ ነው ማለት ነው የሚወለደው ብሎ ግብሩን እንኳን ከገነት ውጭ እንደጀመረው አባቶቻችን በመጽሐፍ ላይ አስረግጠው ተናግረዋል። ከዛ በኋላ የሰው ልጅ በመዋለድ ሂደት ውስጥ አልፎ ያለንበት ደረጃ ላይ ደርሷል ማለት ነው። ሰዎች ወደ ገነት ለመግባት ወደ ቀደመ ክብራቸው ለመመለስ የመዋለድ ስርዓት እንግዲህ መጥቷል ማለት ነው። ስለዚህ በዛ በመዋለድ ስርዓት ውስጥ እግዚአብሔርም ደግሞ ልጁን ወደ ዓለም የሚልክበት አንዱ የሰው ልጅ ስርዓት መዋለድ ሆኖ አግኝተናል። ስለዚህ ፈቃድ እግዚአብሔር ያለበት ስለዚህ እግዚአብሔር አምላክ ያንን የመዋለድ ስርዓት ለዓለም ሰጥቷል። ልጆች በራሳቸው ግን ምንድን ናቸው የሚለውን ነገር ትንሽ ለማየት እንሞክር። እንግዲህ የሰው ልጅ አዳም የሚባለው የመጀመሪያው ከአፈር ከሰባት ነገር ነው የተፈጠረው፣ ከአራት ባህርያት ስጋ ከሚባሉና ሶስት ባህርያት ነፍስ የሚባሉ አሉ። ከሰባት ነገር ከተፈጠረ በኋላ አዳም ሔዋን ከጎኑ ነው የተገኘችው ዚር ኦሪት ዘፍጥረት ምዕራፍ አንድ ቁጥር 9 ላይ እግዚአብሔር ወንድና ሴት አድርጎ ፈጠራቸው ስለሚል በመፈጠር ውስጥ አንድ ለሌላ ተፈጠሩ። መዝሙረኛው ቅዱስ ዳዊት በመጽሐፍ ቅዱስ ላይ ሁሉም ሰው የሚያውቀውን መሰረታዊ ጥቅስ በማንሳት ሐሳቤን ልቀጥም። መዝሙረኛው ቅዱስ ዳዊት እንግዲህ በመዝሙር 127 ቁጥር 3 ላይ ልጆች የእግዚአብሔር ስጦታዎች ናቸው የሆድን ፍሬ ከእግዚአብሔር ዘንድ ነው ይላል። ስለዚህ ልጅ የእግዚአብሔር ስጦታ ነው የሚለው በጣም ሚዛን የሚደፋ አውድ ነው። ስለ ስጦታ ሲነገር ሰዎች በተለያየ አይነት ምክንያት ሊያስቡ ይችላሉ። ስጦታል የአባቴ ስጦታ ነው አለቅም የሚሉ አሉ። ለምሳሌ ሀብል ያደርጋሉ፣ የሟች እናቴ ስጦታ ነው፣ ማስታወሻ ነው፣ ቀለበት ያደርጋሉ። ልክ እንደዛ ልጅ የእግዚአብሔር ስጦታ ነው። ስለዚህ የልጅ ባለቤት አለው ማለት ነው፣ ባለቤቱ እግዚአብሔር ነው። ማንኛውም ሰው ተቀባይ ነው፣ ስጦታውን ተቀባይ ነው። ልክ እንዴት መሰለ ማሰብ ያለብ? ለምሳሌ ውሃ ከቦታው ላይ ሲለቀቅ አንድ ውሃ ነው የሚለቀቀው በየሰው ቤቱ ግን ምን ይደርሳል በመስመር በቧንቧ አማካኝነት ይገባል አንዳንድ ቤት ላይ ቧንቧ አይኖርም አይደል ቧንቧ አይኖርም ስለዚህ እነዛ ሰዎች ምን ያደርጋሉ ከሌላ ቦታ ሄደው ቀርተው ያመጣሉ ዋናው ምን መኖሩ ነው ቤት ውስጥ ውሃ መኖሩ ነው አሁን ከሌላም ቧንቧ ቢቀዳ በአንተም ቤት ብትቀዳው ዋናው ውሃው ከመስመሩ መለቀቁ ነው ቁም ነገሩ ማለት አንዳንዴ ደግሞ ቧንቧ ኖሮ አንተ ቤት ውስጥ ምን አይኖርም ውሃ የለውም ልክ የልጅ ነገር እንደዚህ ነው። የምታየው አንዳንድ ጊዜ የተለቀቀው ከእግዚአብሔር ዘንድ ነው፣ ስጦታ ስለሆነ ማለት ነው። ስለዚህ አንተ ቤት በምትከፍተው ነገር ልጅ ሊሰጥ ይችላል፣ ስጦታ ስለሆነ ልክ ውሃን ስትከፍተው ቧንቧ አይደለም አይደል? ውሃ የሰጠ የላኩት ናቸው። ከዛ ከገፈርሳ ነው የተላከ፣ ከዛ የላኩት ናቸው ውሃ የሰጡህ እንጂ ቧንቧ አይደለም። ስለዚህ ሰው ሰው በመሆኑ ብቻ ልጅ ማምጣት፣ ቧንቧ ቧንቧ በመሆኑ ብቻ ውሃ ማምጣት አይችልም። ገብቷላ። ሰው ቧንቧ ከሌለ ስለኔ ቤት የምቀዳበት ቧንቧ ከሌለ ማለት ሰዎች መካን እንኳን ቢሆኑ ከሌላ ቦታ ሄደው ሰዎች ቀርተው መተው እንደሚረኩ ቤታቸው ልጆችን አምጥቶ ደግሞ ልጅ አድርገው የሚያሳድጉ አሉ። አንድ ጊዜ ቤት ከገባ በኋላ የኔዋ ብዬ እንደምቀጥለው ማለት ነው። ልጅ የሚያሳድጉ አሉ። በዛም አለ በዚህ ግን መሰረታዊው ሀሳብ ልጆች የእግዚአብሔር ስጦቶች ናቸው የሚለው ላይ መሰመር አለበት። አንድ ከዛ ባሻገር ሰዎች ይሄንን አደራ ሲቀበሉ የሚገባን ብዙ ነገር አለ መቼም አንተ የልጅ አባት ከመውለድ በፊትና ከወለድክ በኋላ ለልጅ ያለው አመለካከት በጣም የተለያየ ነው አይደል እንደውም አንድ ሰው ምን አለ በጣም ደስ የሚል አባባል አባት ከመሆኔ በፊት ይሄ ቃል እንደገባህ ራሱ ከአንተ መስፋት እፈልጋለሁ አባት ከመሆኔ በፊት እግዚአብሔር ሊተወኝ እንደማይፈልግ አስብ ነበር አለ አባት ከመሆኔ በፊት እግዚአብሔር ሊተወኝ እንደማይፈልግ አስብ ነበር። አባት ከሆንኩ በኋላ ግን ሊተወኝ እንደማይችል አወቅኩ። ገብቷል። አሳቡ እውነት ነው። ምን ማለት ነው? ምክንያቱም እንደማይተወኝ ማለት አሁን ለምሳሌ ይጠብቀኛል ብለህ ታስብ ነበር። ሊተወኝ አይፈልግም ብለህ ልክ ስትወልግን አይችልም ማለት ነው። ማለት አይችልም ሊተውህ አንተ ልጅ ልትተው እንደማትችለው ፣ ስለዚህ የሚገባ ነገር አለ። ገብቶሃል። ስለዚህ በጣም ትልቅ አባባል ነው። ግን ከወለድኩ በኋላ ሊተውኝ እንደማይችል አይችልም። አሁን የፈለገ ልጅ አስቸጋሪ ቢሆን፣ ሌባ ልጇን እናት ልተው የማትችለው እናት ስለሆነች፣ አስቸጋሪ ልጁን አባት ሊተው የማይችለው አባት ስለሆነ፣ ስለዚህ ሊተው እንደማይችል እኔ ምንም ባስቸግረው እግዚአብሔር አባቴ እስከሆነ ድረስ ሊተውኝ እንደማይችል አሁን አወቅኩ በማለት በጣም የሚገርም አነጋገር ሲናገር ትሰማለህና፣ ለዛ ነው ወላጆቻችን ብዙ አልገባህ የሚሉንን ነገሮች አንዲት ቃል ይናገራሉ። ወልደ እየው ይላሉ። ብዙ ጊዜ ሰምተህ አይተህ ከሆነ ሊገባህ ካልቻለ ውለድና እየው ይላሉ። ወልደ እየው የሚሉት ምኑን ነው? አንደኛ ለምሳሌ አንተ ውጭ ስታመሽ፣ አንተ ያለበትን አንተን የምታውቀው። እነሱ ግን ካላቸው ስጋትና ፍርሃት የተነሳ ልጅ የምንገጥሞ ሲሆን የቶ ብለው ስለሚጨነቁ አትጨነቁ ምናምን ሲጠራቸው አይ ወለ ው ይሏል። ከዛን ደግሞ ወለ ያዋል። ሴት ብትሆን እንደው የእናቷን ሕመም ስትወልድ ይገባታል ይባል። ገብቷል። እና ማሪኝ እናት የሚሉት ብዙ ሴቶች እናት በሚሆንበት ብዙ ወንዶች የተከፈለላቸውን ዋጋ የወላጅ ፍቅር የሚገባቸው እነሱ ወላጅ ሲሆኑ ቦታው ላይ ሲሆኑ በእንደዚህ አይነት ስርዓት የሚሄደውን መንፈሳዊ የሆነ መንገድ እግዚአብሔር ደግሞ እግዚአብሔር ደግሞ ያደራ ህይወት ነው ብሎ ያስባል። ያደራ ህይወት ምን ማለት ነው? ለምሳሌ እግዚአብሔር ልጅ ላንተ ይሰጥሃል። ስጦታው የሱ ነው። መጽሐፍ እንደተናገረ የሆድም ፍሬ ከእግዚአብሔር ዘንድ ነው። ስለ ልጅ ይሰጣል። አሁን የተሰጠህ ልጅ ትይዝና መልሰ ለማን ትሰጣለ? ለእግዚአብሔር ትሰጠዋለ። ገብቷል። ለእግዚአብሔር ትሰጠዋለ። ያለ እግዚአብሔር የምሰጥበት ስርዓት ጥምቀት የሚባል ስርዓት ነው። ያው በቤተ ክርስቲያናችን ወንድ ልጅ ከሆነ በአርባ ሴት ልጅ ከሆነች በሰማንያ ወስደህ የእግዚአብሔር ልጅ እንዲሆን ያው ሁላችንም እንደምናውቀው ከአብራ ከመንፈስ ቅዱስ ከማፀን ወርደም ይወለዳል። ከተወለደ በኋላ ዳግመኛ ቤተ ክርስቲያኒቱ በአደራ መልክ ደግሞ ትሰጣለች። ምክንያቱም ልጁ በሰዓቱ ሰርቶ መብላት ስለማይችል እንድታበላው፣ በራሱ መልበስ ስለማይችል እንድታለብስ፣ እንዲህ ነገር እንድታደርግለት በአደራ መልክ ትሰጥሃለች። ከዛን ራሱን እስኪችል በሁለት እግሩ መቆም እስኪችል ድረስ ያንን አደራ አንተ ምን ታደርገዋለህ? ትወጣለህ። ስትወጣ የእግዚአብሔር ወኪል ነው። ምክንያቱም ልጅ የእግዚአብሔር ልጅ ነው። አንድ ጥያቄ ልጠይቅ። ለምሳሌ ለሰማ አጠራሩ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ወደ ዓለም የመጣው በሞቱ የዓለምን ኃጢአት ሊያስወግድ ነው። ሁላችንም እንደምናውቀው ለምሳሌ ኢየሱስ ክርስቶስን በሕፃንነቱ ተቀብለህ አሳድገውና ለዛ አብቃው ብትባል እንዴት አሳድገው ነበር?